ሰላም ሰላም ውድ የዩቱብ ቻናል ቤተሰቦች እንደምን አላችሁ? ባያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ጓደኞች፣ አሁን የማሳያችሁ እንዴት አድርገን ነው በዓለም ላይ ያሉ ሁሉንም ቋንቋዎች ማለት ይቻላል ወደ ራሳችን ቋንቋ መቀየር የምንችለው። ወደ ራሳችን ላንጎች ስቴፕ ባይ ስቴፕ ነው የማሳያችሁ ማለት ነው። እንዴት አድርገን ቴክስት ሊሆን ይችላል ኤፍቢ ላይ ፌስቡክ ላይ ሊሆን ይችላል የተጻፉ ነገሮችን ወደ አማሪክ ወይም ወደ ራሳችሁ ቋንቋ ቀይራችሁ እንዴት ማወቅ ትችላላችሁ የሚለውን በጣም የሚገርም አፕ ነው። አፕሊኬሽኑ ፕሌይ ስቶር ላይ ነው ያለው። ኦኬ ፕሌይ ስቶር ላይ ሃይ ትራንስሌት ብለን እንጽፋለን። ሃይ ትራንስሌት ስታርስሌት፣ ሶሪ ትራልስሌት ነው የሚትለው። ኦኬ ፕሌስቶር ላይ እንደዚህ ሃይትራሊስት ብለን ስንጽፍ እንደዚህ ሆኖ ይመጣል እና ይሄ ሶስተኛው ነው ማለት ነው። አፕሊኬሽኑ ሃይትራሊስት ፍሪ ቮይስ ይላል። በጣም የሚገርም አፕ ነው። እውነት ነው የምነግራችሁ። ዳውንሎድ ካደረጉታላችሁ፣ አልሞስት እኔ ዳውንሎድ ስላደረግኩት እንደዚህ ነው የሚመጣልኝ ማለት ነው። ይቅርታ ኦኬ። በዚህ መልኩ ይመጣልኛል። ይህ ዝጋ ኦን ሳደርገው፣ ሶሪ ዝጋ ኦን ሳደርገው ሰማያዊ ነው ማለት ነው የሚሆነው። ኦኬ አሁን ዳይሬክትሊ ኦን ሆኖ ወድኛል ማለት ነው። ኦን ሳደርገው የምትመጣ ቁልፍ ምልክት አለች። ይች ማለት ነው። ይች ነች ስራውን የምንሰራው የሰው ልጅ ማይንድ እንዳለው የዚህ አፕሊኬሽን ማይንዱ ይች ነች። በጣም ነው የሚትገርመው። እኔ በጣም ነው የምወዳት የምር፣ አፕሊኬሽኑ በጣም ይመቻል። ኦኬ ሶሪ፣ እንደዚህ ሲመጣ እዚጋ እንግሊዝ ይላል፣ እዚጋ አማሃሪክ ይችላል። እንግሊዝ የሚለውን ኦኬ ስንለው እንደዚህ በአለም ላይ ያሉ ቋንቋዎች ሁሉ ማለት ይቻላል ይመጡልናል በግራ በኩል በቀኝ በኩልም እንደዛው ሁሉም ይመጡልናል። ስለዚህ እዚህ ጋር የራሳችሁን ቋንቋ አንደኛው ጋር እዚኛው ደግሞ እንግሊዝኛ ታደርጉታላችሁ ከዛ ይሰራል ማለት ነው። ከዛ ከዚህ ስትወጡ እጭ ቁልፍ ምልክቷ ማንኛውን ቦታ ማለት ማድረግ ትችላላችሁ። እዚ ጋ በግራ በኩል ማስቀመጥ ከፈልጋችሁ ግራ በኩል በቀኝ በኩል ማስቀመጥ ብፈልግ ለምሳሌ እኔ አሁን እዣ ትሄድኩኝ ይህ እዚ ጋ ያስቀመጥኳት ማለት ነው። በዚ ጋ ኖርማሊ ትቀመጣለች አንድ ቦታ ከዚ ጋ ደግሞ አንስቼ ላይ ኮርና ጋር በቀኝ በኩል ማስቀመጥ ከፈለኩም እዛው ተቀመጠች ማለት ነው። ስለት ምንም አትጠፋም ካላጠፋችኋት በቃ እንደዚህ ነው። ዚጋ ፕላስ ምልክቱን እየነካችሁ ቦታ መቀየር ትችላላችሁ ማለት ነው። ኦኬ እንዴት መተርጎም እንደምትችል ደግሞ አሁን ናያለን ማለት ነው። ለምሳሌ ቴክስት ጋር እንግባ። ሚሴጅ ሚሴጅ በስልካችን በሸሪሃ በሲም ካርዳችን የሚመጡ ቴክስቶች በእንግሊዘኛ በአረበኛ ያለ ለምሳሌ እኔ ጋር አሁን ሌላ ቋንቋ ስለደደ ምንጠቀመው እንጂ ማንኛውንም ቋንቋ ነው፣ እንትን የሚለው ኦኬ። እዚጋ ለምሳሌ በአረበኛ የተጻፋለ ማለት ነው። አሁን ይህንን አላረፈውም፣ ምን እንደሚል አላነበውም፣ ባነበውም ትርጉሙ ላይገባኝ ይችላል። ግን አፕሊኬሽን ካለች ግን ምን እንደሚል ማወቅ ይችላለሁ ማለት ነው። ይኸው ምንድነው የሚለው በአማርኛ ተጽፏል ማለት ነው። የወደፊት ተስፋችንን ምናምን ይላል እንደዚህ። ያ አረበኛ ነው፣ ማንም አይቸግረን ማለት ነው። በእንግሊዝኛ ለምሳሌ ይህ እንግሊዝኛ ዘይን ሸሪያ ነው። ምን እንደሚል መጃን መሆኑ ይገባኛል። ቁጥር ምናምን ስላየው ግን ዳናነብና ትርጉሙ ላይ ይገባኝ ይችላል። ቻ አፕሊኬሽን ካለች ግን ዳይሬክት ማወቅ እንችላለን ማለት ነው። ሶሪ ኔትወርክ ነው። ኦኬ እንደዚህ አመጣሊ ማለት ነው። አሁን ይህ እንደምታዩት በአካባቢው ደቂቃዎችና መረጃዎች ለአንድ ሳምንት ምናምን እንትን ነው። መጃን ነው። መጃን ነው ማለት ነው በቃ እንደዚህ አድርጎ ያመጣልኛል ማለት ነው። ኦኬ ለምሳሌ አንድ በእንግሊዝኛ የሚያወራኝ ሰው ቢኖር እንዴት እሱ ማውራት እንደሚችል ምንም እንግሊዝኛ መናገር ባልችልም ማንበብ ባልችል እራሱ የሚገርማችሁ ማንበብ፣ እሱ የሚለው ምን እንደሚል ማንበብ ከቻላችሁ በቂ ነው። ምን እንደሚል እሱ ማዋራት ማለት ነው። መናገር ባትችሉም፣ እንዴት እንደሆነ እሱን ደግሞ አሳያችኋለሁ ማለት ነው። አሁን ኦኬ፣ ለምሳሌ ዋትስአፕ ልግባ

ማውረድ ትችላለን ማለት ነው። እኔ ለምሳሌ አማህሪክ ከሆነ የምችለው እሱ እንግሊዘኛ ከሆነ የሚወራኝ እንዴት ነህ ሀይ እንዴት ነህ ብለው ለምሳሌ እዚህ ሀይ እንዴት ነህ። አሁን ይህንን ወደ እንግሊዝኛ ቀየልኛል ማለት ነው። እኔ በአማርኛ የጻፍኩት ሀይ እንዴት ነህ፣ ሀው አርዩ ይላል ማለት ነው። የት ነህ ማለት ብፈልግ የት ነህ ማለት ብፈልግ የት ነህ ማለት ብፈልግ አሁንም እቺ አፕሊኬሽን ካለችኝ ሆየር አርዩ ይላል ማለት ነው። ኦኬ በተቃራኒው ደግሞ ይህን ቴክስት እሱ ቢሆን የላክልኝ ሀይ ሀው አርዩ፣ ሆየር አርዩ የሚለው ለምሳሌ ምን ማለት እንደው ከፈለግኩም እዚ ጋ ሰላም እንዴት ይችላል። እዚ ጋ ደግሞ ምን ይላል? የት ነህ ይላል ማለት ነው። በዚህ መልኩ በቃ በቴክስት ማውራት እንችላለን ማለት ነው። እስከ መጨረሻው ድረስ በቴክስት ማውራት እንችላለን ማለት ነው። ስለዚህ በጣም ቆንጆና አሪፍ ገራሚ አፕ ነው። እኔ በጣም ወድጄዋለሁ። ከተመቻችሁ ተወደዳችሁት ሰብስክራይብ በማድረግ ያበረታቱኝ ውድ ጓደኞቼ። በሚቀጥለው ቪዲዮዬ ደግሞ እንዴት በዘይን ፍሪ ዳታ መጠቀም እንደምንችል አሁን ለምሳሌ ይሄ በዚህ በአስር ብር አንድ ወር ያለ ገደብ በቃ ነው የምጠቀመው ማለት ነው። አፕሊኬሽኗ ይቺ እዝጋ ሶሪ ሶሪ አፕሊኬሽኗ ይቺ ና እዝጋ ሁለቱ ናቸው ማለት ነው። በጣም ገራሚ አፕ ነው በአስር ብር ብቻ ማለት ነው። እሱም በሚቀጥለው ቪዲዮ ይዤ እመጣለሁ። ውድ ጓደኞቼ ሰላማችሁ ይብዛ።